ጤና ይስጥልን ከሓሪ ዲጂታል ዕለታዊ ዳሰሳን ይዘን ቀርበናል። ለዓመታት በወየው ልጅ ሲዛዛቱ የነበሩት የመካከለኛው ምስራቅ ሀያላን እስራኤልና ኢራን ወደ ለየለት ጦርነት ገብተዋል። ምድሩንም ሰማዩንም ማንደድ የጀመሩት አገራቱ አያያዛቸው መላውን ዓለም አስፈርቷል። በመቶዎችና በሺዎች የሚወራወሯቸው ሚሳኤሎች ወድቀው ለሚመለከታቸው ላይን የሚከብዱ ቢሆኑም ገና ምኑ ተነካና የሚል ዛቻ ነው የሚያስተላልፉት። መንበረ ስልጣናቸው ሳይረከቡ ጀምሮ የጋዛን ጦርነት በማስቆም የመካከለኛውን ምስራቅ አረጋጋለሁ ሲሉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እቅዳቸው ምኞት ብቻ ሆኖ ቀርቷል። ሰላም አሰፍንበታለሁ ባሉት ቀጠና ሰማይ የወፎች ሳይሆን የሚሳኤሎችና ድሮኖች መርመስመሻ ሆኗል። ኢራን የተፈጸመባትን ጥቃት አጸፋ ለመመለስ በወሰደችው እርምጃ በመቶዎች የሚቆጠሩ ሚሳይሎችን የተለያዩ የእስራኤል ቦታዎች ላ ከተማ አድርጋ አስወንጭፋለች። በዚህም ይህ ዘገባ እስከተሰናዳበት ጊዜ ድረስ ሶስት እስራኤላውያን ሲገደሉ በደርዘን በሚቆጠሩ ሰዎች ላይም ጉዳት መድረሱ ተሰምቷል። በአልጀዚራ ዘገባ መሰረት ኢራን በእስራኤል ጥቃት 80 የሚጠጉ ዜጎቼ ተገድለውብኛል ብላለች። ከዚህ በተጨማሪ እስራኤል በኢራን የሚገኙ መኖሪያ አካባቢዎችን ጭምር ኢላማ ባደረጉ 100 ያህል ጥቃቶች ከ300 በላይ ሰዎች መጎዳታቸው ተዘግቧል። ኢራን በወሰደችው የበቀል እርምጃ የሰው አልባት ተዋጊ ድሮኖች መንጋ ወደ እስራኤል ልካለች። አንዳንዶች ኢላማቸውን ሳይመቱ እንደ ጆርዳን ባሉ ጎረቤት ሀገራት ተመተው መጣላቸው በዚሁ ዘገባ ተካቷል። ተመድና የተለያዩ ሀገራት ጦርነቱ እንዲያቆም ጥሪ ቢያቀርቡም ቢያንስ ለጊዜው ሰሚ አላገኙም። አሁን ላይ የሁለቱ ጦርነት ቢመስልም ወደ ሌላው ዓለም የመዛመት አቅም ያለው ጦርነት እንደሆነ ነው በመነገር ላይ ያለው። በነገ ዕለት በአሜሪካና በኢራን መካከል እንደሚካሄድ ይጠበቅ በነበረው የኒኩሌር ድርድር ቀጠሮ ላይም ውሃ የቸለሰ ክስተት ሆኗል። ጦርነቱ ቴራን በአንድ ቃል ይህን ድርድር ዋ ጋቢስ በማለት ገልጸዋለች። ይህን ተከትሎ የጦርነቱ መዳረሻ የት ሊሆን እንደሚችል ብዙ እያስባለ ነው። ሓሪ ዲጂታል የኒውክሌር ድርድሩና የአሜሪካ ሚና እንዲሁም የቀጠናው የወደፊት እጣ ፈንታን አስመልክቶ ከተለያዩ መገናኛ ብዙሀን ያገኘውን መረጃ መሰረት በማድረግ የሚከተለውን አዘጋጅቷል። እንድታደምጡን የአክብሮት ግብዣችን ነው። ብዙዎች የእስራኤልን ጥቃት ተከትሎ አሜሪካን አያይዘው አንስተዋታል። ምንም እንኳ ዋሽንግተን ጥቃቱ እንደሚፈጸም አስቀድሞ የሚያውቅ እንጂ የኔ እጅ የለበትም ያለች ቢሆንም በእርግጥ የአሜሪካው ፕሬዚዳንት የሚሰጡት አስተያየት እንዲታመኑ የሚያደርጋቸው አይደለም። አስተያየታቸው ሁሉ እስራኤልን እሰያበጀሽ የሚሉ ነው የሚመስለው። ሰውየው ለሲኤንኤን በስልክ በሰጡት አስተያየት የእስራኤል ጥቃት ውጤታማ ነበር በማለት ዋሽንግተን ቴላቪቭን እንደምትደግፍ በተናገሩበት አንደበታቸው ቴህራን የኒክሌር ስምምነት ላይ እንድትደርስ አስጠንቅቀዋታል። አክለውም ኢራን ልትሰማኝ ይገባ ነበር እኔ የ60 ቀናት እድል ሰጥቻቸው ነበር። ዛሬ 60 አንደኛ ቀን ሆኗል በማለት ከሀገራቸው ቴሌቪዥን ጣቢያ ለቀረበላቸው ጥያቄ መልስ ሰጥተዋል አክለውም አሁንም ቢሆን ኢራኖቹ ሳይረፍድባቸው ወደ ጠረጴዛ መጥተው መደራደር አለባቸው ስማቸውን ባይጠቅሱም ከእኔ ጋር ሲነጋገሩ የነበሩት አክራሪ ሰዎች ሞተዋል በማለት ነው የተናገሩት ከዚህ ቃለ ምልልስ አስቀድሞ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አገራቸው በጥቃቱ ውስጥ ምንም አይነት ሚና እንደሌላት ተናግረዋል። እስራኤል በኢራን ላይ ጥቃት ፈጽማለች፣ የእኛ ተሳትፎ የለበትም። የእኛ ቀዳሚው ተግባር በቀጠናው ያሉትን የአሜሪካ ኃይሎች መታደግ ነው ማለታቸው ተዘግቧል። ነገር ግን ትራምፕ ለሲኤንኤን ከሰጡት ቃል በተጨማሪ አንድ ለዋይት ሀውስ ቅርበት ያላቸው ሰው ነግረውኛል ብሎ የቴሌቪዥን ጣቢያው እንደዘገበው ሰውዬው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ጥቃቱ ከመፈጸሙ በፊትና በኋላ ተደጋጋሚ የስልክ ልውውጥ አድርገዋል። የዋይት ሀውሱ ሰው ትራምፕ የኒውክሌር ድርድሩ እንዳይደናቀፍ ፍላጎት ነበራቸው በማለት ነግረውኛልም ብለዋል። ይሁን እንጂ ለነገ ተይዞ የነበረው የድርድር ቀጠሮ ላይ ውሃ የተደፋበት ሆኗል። የአልጀዚራ ዘገባ እንደሚያመለክተው የኢራኑ ውጭ ጉዳይ ሚኒስትር የነገውን የኒውክሌር ድርድር ነገሩ ፉርሽ ሆኗል ብለዋል። ለዚህም ዛዘር ሳይድ ያሉት እስራኤልን ይሁን አሜሪካ በተናጥል ወይም በጅምላ ምክንያት መበላሸቱን ጠቅሰዋል። ከአሁን ቀደም አሜሪካና ኢራን በኒውክሌር ጉዳይ ላይ ለአምስት ጊዜያት በኦማን አማካኝነት ቀጥተኛ ያልሆነ ድርድር አካሂደው ነበር። ለነገው ድርድር የሚሆን ሰነድ ያዘጋጀችው አሜሪካ በኦማን በኩል ለኢራን ሰዳ እንደነበርም ይታወሳል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሰነዱ የኦማናቻቸው ባድር አልቡሳዲ በቴህራን ለአጭር ጊዜ በነበራቸው ጉብኝት እንደሰጧቸውና ከብሔራዊ ጥቅምና ከኢራናውያን መብት አንጻር ታይቶ ምላሽ እንደሚሰጠው መናገራቸውን ያስታወሰው ቢቢሲ የድርድሩ ቀጣይነት አጠራጣሪ እንደሆነ ነው የዘገበው ለዚህም እንደ መነሻ ያቀረበው ኢራን ጥቃቱን የአሜሪካ ኃይሎች ባይጀምሩት እንኳን ቢያንስ ስልታዊ ድጋፍ ማድረጋቸውን ማመኗ ነው። በእርግጥ የአሜሪካው ፕሬዚዳንት ከአሁን ቀደም ሲያራምዷቸው የነበሩ አቋሞች ለዚህ ትንበያ አጋዥ ሊሆንም ይችላል። ለአብነትም ኢራን የኒውክሌር የጦር መሳሪያ እንዳይኖራት የማትስማማ ከሆነ በቸልታ እንደማያልፉት መዛታቸውና ጥቃቱ ከተፈጸመ በኋላም ቢሆን አገሪቱ ወደ ምንምነት ከመቀየሯ በፊት ስምምነት ላይ መድረስ አለባት ማለታቸው፣ በዓለም ያሉ ጦርነቶችን አስቆማለሁ በማለት የሰላም ሐዋርያ ሆነው የመጡት ሰው ገና በስድስት ወራቸው አውዳሚ የሆነ ጦርነት ውስጥ ሰተት ብለው መግባታቸው እንደሆነ አመላካች ነው የሚል ከሀገር ውስጥም ከውጭም ትችት እየቀረበባቸው ነው። ቢቢሲ ቀጥልና አሜሪካ ወደ ጦርነቱ ተስባ ልትገባ የምትችልበትን እድል ይዘረዝራል። ኢራን ለደረሰባት ጥቃት እስራኤል ላይ ከምትወስዳቸው እርምጃዎች በተጨማሪ እርምጃዎች በተጨማሪ ኢራን ለደረሰባት ጥቃት እስራኤል ላይ ከምትወስዳቸው እርምጃዎች በተጨማሪ ዋሽንግተን በመካከለኛው ምስራቅ የኢራቅ የልዩ ኃይል ጣቢያ በአሜሪካ የባህረ ሰላጤ ወታደራዊ መደብና ኤምባሲዎች ላይ ልታነጣጠር እንደምትችል ጠቅሷል። በኢራን የሚደገፉት ሐማስና ሂዝቦላህ የሚዳከሙ ቢሆንም በኢራቅ የሚገኙ አጋር ሚሊሻዎች ግን የመጠናከር እድልን የሚሰጥ ነው ተብሏል። ሊደርስ ይችላል ባለችው ጥቃት ስጋት የተነሳም በርካታ ዜጎቿን አሸሽታለች። ለሚደርሰው ማንኛውም ጥቃት ተጠያቂዋ ኢራን ነች ስትልም ዋሽንግተን ከወዲሁ አስጠንቅቃለች። በማናቸውም በሚደርሱ የኢራን ጥቃቶች የአሜሪካ ዜጋ የተገደለ እንደሆነ ትራምፕ ወደ ሙሉ ጦርነት ሊሳቡ ይችላሉ የሚል ስጋትን ፈጥሯል። ኔተንያሁ ለረዥም ጊዜ ኢራንን ለመውጋት አሜሪካን ለመሳብ የነበራቸው ፍላጎት የተቃረበም ሆኗል። ይህ ከሆነ የኢራን የኒውክሌር ማበልጸጊያ መሰረተ ልማት ላይ አውዳሚ ጉዳት እንደሚደርስ ዘገባው አስታውሷል። ትራምፕ በመካከለኛው ምስራቅ የሚጀምሩት ጦርነት እንደማይኖር ቃል ገብተው የነበረ ቢሆንም በርካታ የሪፐብሊካን አባላት በቴሄራን የሥርዓት ለውጥ ማድረጊያ ጊዜው አሁን ነው የሚል አቋም አላቸው ተብሏል። እንደ ቢቢሲ ትንታኔ ከአሜሪካ ባለፈ የባህረ ሰላጤው ሀገራትም የሚሳቡበት ጦርነት ሊሆን ይችላል። እንዴት ለሚለው ጥያቄ መልስ ሲሰጥም ኢራን የእስራኤልን መከላከያ አልፋ ያቀደችውን ጥቃት መፈጸም ካልቻለች አይኖቿ የቴል አቪቭ አጋር ናቸው ወደምትላቸው ሀገራት ልታዞር የምትችልበት እድል መኖሩን አብራርቷል። ለዚህ ጥቃቷ ኢላማ ሊሆኑ የሚችሉ የኃይል ጣቢያዎችና መሰረተ ልማቶች አሉም ይላል። እግረ መንገዱም በጎርጎሮሳውያኑ የዘመን አቆጣጠር 2019 የሳውዲ አረቢያ የነዳጅ ማምረቻ ላይ ለተፈጸመው ጥቃትና በኢራን የሚደገፉ ታውቲዎች በ2022 የተባበሩት አረብ ኤምሬቶችን ኢላማ ባደረገው ጥቃታቸው መከሰሷን እንደ ማሳያ አቅርቦታል። ከዚህ ጊዜ በኋላ ከአንዳንድ ራት ጋር ውጥረቱን የማርገብ ጥረት ቢጀመርም ሁለቱ ሀገራት ለአሜሪካ የአየር ኃይል መቀመጫ የሰጡ ሌሎች ደግሞ ባለፈው ዓመት እስራኤልን ከኢራን ሚሳይል የተከላከሉ መሆናቸውን በመጥቀስ ጦርነቱ ውስጥ በርካታ ሀገሮች እጃቸውን ሊነክሩ እንደሚችሉ አመልክቷል። በዚህ ላይ የአሜሪካው ፕሬዝዳንት ከወር በፊት በመካከለኛው ምስራቅ ያካሄዱት ጉብኝት በኢራን ላይ የታጠረ አጥር አድርገው የሚመለከቱትም አሉ። በመሆኑም አሜሪካም ሆነ ሌሎቹ ሀገራት ለሚደርስባቸው ማናቸውም ጥቃት ምላሽ ለመስጠት ኢራን ላይ የመዝመታቸው አይቀሬነትን ግምት አስቀምጧል። እስካሁን ለሀያላኑ ያልተንበረከከችው ኢራን አሁንስ እጅ ትሰጣለች ወይ የሚለው እንዳለ ሆኖ ቢቢሲ ጦርነቱ በዚህ ከቀጠለ ኢራንን አንኮታኩቶ የሥርዓት ለውጥ ሊያስከትል ከመቻሉን ባለፈ በዓለም ምጣኔ ሀብት ላይ ቀላል የማይባል ቀውስን ይዞ ሊመጣ እንደሚችል አስነብቧል። ሰላም ከመካከለኛው ምስራቅ እንዳይርቅ በመመኘት የካቶሊክ ርዕሰ ሊቃነ ጳጳሳት ሊዮ ያስተላለፉትን የሰላም ጥሪ እናስከትላለን። በቅዱስ ጴጥሮስ አደባባይ ለነበሩ ምዕመናን የእስራኤልና የኢራንን ጉዳይ በቅርበት እየተከታተሉ መሆናቸውን የተናገሩት ርዕሰ ሊቃነ ጳጳሳቱ የኢራንና የእስራኤል ባለሥልጣናት ምክንያታዊ እንዲሆኑና ንግግርን እንዲመርጡ ጥሪ አስተላልፈዋል። አድማጮቻችን የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።